ሰላም ጤና ይስጥልኝ፣ የካራቴ ቤተሰቦች። ባለፈው ክፍል አንድ ፕሮግራማችን ላይ የተሳሳተ አተነፋፈስ በልባችን ላይ የሚያደርሰውን ፊዚዮሎጂካሊ ዳሜጅ ከፍተኛ ጉዳት አይተናል። ዛሬ ደግሞ ብዙዎቻችን ትኩረት የማንሰጠው ነገር ግን በካራቴ ስልጠና ወቅት በሰውነታችን ላይ ትልቅ የፊዚዮሎጂካሊ ዳሜጅ አደጋ ሊያደርስ የሚችለውን የሄርኒያን አደጋ እንመለከታለን። ይህ ችግር በተለይ በሀገራችን ባለው የካራቴ አሰለጣጠን ልምድ በነባር ተማሪዎችም ሆነ በአሰልጣኞች ላይ በስፋት ሊከሰት እንደሚችል እገምታለሁ። ሄርኒያ የሆድ ግድግዳ ወይም የጡንቻ ቲሹ በመቀደድ የሚከሰት አደጋ ሲሆን፣ ይህ አደጋ የሚከሰተው በሆዳችን ውስጥ የምንፈጥረው የኃይል ግፊት ከሆድ ጡንቻዎቻችን ጥንካሬ በላይ ሲሆን ነው። ለምሳሌ አንድ በአየር የተሞላ ፊኛ በሁለት እጆቻችን ብንጨምቀው ፊኛው ደካማ በሆነበት አቅጣጫ ተገፍቶ እንደሚወጣው ልክ እንደዛ ማለት ነው። እቺ የምታዩት በአየር የተሞላች ኳስ አሁን እንደዚህ በእጄ በመጨምቅባት ጊዜ ልክ በዚህ እንደወጣች ሁሉ በሰውነታችንም ላይ የጡንቻትሹ በመቀደዱ ልክ እንደዚህ አንጀት ይወጣል ማለት ነው። ይህም አደጋ የሚከሰተው አየርን ወደ ታችኛው ሆድ ወይም ታንደን በኃይል ስንገፋ የወር ጡንቻዎች ካልጠነከሩ ይህ ግፊት የውስጥ አካላትን እንደ አንጀት ያሉትን በጡንቻ መሃል ቀደው እንዲወጡ ያደርጋል። ይህም በእምብርት ወይም በብሽሽት አካባቢ የሚወጣ ብጠት ወይም መቋጠር ሄርኒያ እንዲፈጠር ያደርጋል ማለት ነው። ሄርኒያ በካራቴ ልምምድ ውስጥ ከአተነፋፈስ ስህተት ጋር ተያይዞ የሚመጣ ከፍተኛ የአካል ጉዳት ሲሆን ይህ ችግር በተለይ ከፍተኛ ኃይል በሚጠይቁ የካታ እንቅስቃሴዎችና በታንደን ልምምድ ወቅት በስፋት ሊከሰት ይችላል። በካራቴ ኃይልን ለማመንጨት ስንል አየርን ወደ ታችኛው የሆድ ክፍል ወደ ታንደን እንገፋለን። ይህ ሂደት ኢንተርናል አብዶሚናል ፕሬሽር ወይም አይኤፒ እንዲፈጠር ያደርጋል። በተለይ ከባድ ካታዎችና የሆድ ማጠንከሪያ በምንሰራበት ወቅት አየሩን ወደ ታች ስንገፋ ዲያፍራም ወደ ታችኛው ሆድ ይጫናል። በተቃራኒው ደግሞ የሆድ ጡንቻዎችና የዳሌ ጡንቻዎች ግፊቱን ለመቋቋም ይታገላሉ። በዚህ የተነሳ ሰልጣኙ ወይም አሰልጣኙ የሆድ ጡንቻዎቹን በሚገባ ሳያጠነክር አየሩን ብቻ በኃይል ወደታች የሚገፋ ከሆነ ግፊቱ ደካማ በሆኑ የጡንቻ ክፍል ላይ ቀዳዳ እንዲፈጠር ያደርጋል። ይህ የሆድ ግድግዳ መቀደድ ሄርኒያ ይባላል። ብዙሃኑ ካራቴካዎች ኪሜን ለማሳየት ትንፋሻቸውን አፍነው በሚወጥሩበት ጊዜ፣ ትንፋሽን አፍኖ በመያዝ በሆድና በደረት ውስጥ ከፍተኛ የአየር ግፊት የመፈጠር ተግባር ወይም ቫልሳልቫ ማኑቬር፣ በሆድ ውስጥ ያለው ግፊት ከመደበኛ በብዙ እጥፍ ይጨምራል። ይህ ከፍተኛ ግፊት የውስጥ አካላትን በተለይም አንጀትን በጡንቻዎች መሃል ባለው ስስ ክፍተት ወይም በደካማ ህብረ ሕዋስ ኮኔክቲቭ ቲሹ በኩል ገፍተው እንዲወጡ ያደርጋቸዋል። በተለይ ጥልቅ ውጥረት የሚጠይቁ እንደ ሳንቺን ካታ ያሉ ልምምዶች ላይ አተነፋፈስ ከጡንቻ ጥንካሬ ጋር ካልተቀናጀ ለሄርኒያ ዋነኛው መንስኤ ይሆናል። በካራቴ ውስጥ በአሰራር ስህተት ሊከሰቱ የሚችሉ አምስት ሄርኒያ አይነቶች አሉ። አንደኛ፣ ኢንጉዊናል ሄርኒያ ሁለተኛ አምቢሊካል ሄርኒያ ሶስተኛ ሃያታል ሄርኒያ አራተኛ ፌሞራል ሄርኒያና ኢንሲዥናል ሄርኒያ ናቸው ከእነዚህ ውስጥ ኢንጉዊናል ሄርኒያን ብናይ ኢንጉዊናል ሄርኒያ በብሽሽት አካባቢ የሚከሰት ሲሆን የአንጀትን ከፊል ክፍል ወደ ብሽሽት ቦይ ወይም ኢንጉናል ካናል በሚባለው ክፍል ገፍቶ ሲያወጣው ይፈጠራል በተለይ የግርምት እና ዝቅ ያሉ ስታንስ አቋቋሞች ስራ በብዛት ስንሰራ ይከሰታል። ስለዚህ በአሰራር ስህተት ሄርኒያ ሲከሰት የሚያሳዩት ምልክቶቹ፣ አንደኛ በብሽሽት አካባቢ የሚወጣ እብጠት። ይህ እብጠት በብልትና በጭን መገናኛ አካባቢ የሚታይ ጉብታ ሲሆን ይህ ጉብታ ወይም እብጠት በቆሙበት ወቅት ወይም ሲያስሉ ሲስቁና ከባድ ነገር ሲያነሱ በአጋጣሚ እየወጣ ያሰቃያል። ይህ ክስተት አንዳንድ ጊዜ እብጠቱ በጀርባ ሲተኙ ወይም በእጆ ሲጫኑት ሊመለስ የሚችልበት አጋጣሚ ሊፈጠር ይችላል። ሌላ ሁለተኛ በብልት ፍሬ አካባቢ እብጠት መፈጠር ነው። ሄርኒያ አንዳንድ ጊዜ በወንዶች ላይ ወደ ታች ወርዶ የወንዶች ብልት ፍሬ ከረጢት አካባቢ እንዲያብጥ ሊያደርግ ይችላል። በእነዚህ የተነሳ ስሜቶቹ የተለያዩ ስሜቶች ይኖሩታል። አንደኛ የመጎተት ወይም የክብደት ስሜት በብሽሽት አካባቢ የሆነ ነገር ወደታች ታች የሚጎትት ወይም የከበደ ስሜት መሰማት። ሁለተኛ መጠዝጠዝ ወይም የማቃጠል ስሜት በብጠቱ አካባቢ የማቃጠል ወይም የመውጋት ስሜት ይኖረዋል። ሶስተኛ ከፍተኛ ሕመም በተለይ ሲያጎነብሱ፣ ሲያስሉ፣ ወይም ክብደት ሲያነሱ የሚባባስ ሕመም ይከሰታል። ነገር ግን እረፍት ሲያደርጉ ህመሙን ሊቀንስ የሚችልበት አጋጣሚ ይኖራል። አራተኛ ድካም ነው። በታችኛው የወር ክፍል አካባቢ የድካም ወይም የደካ ማንስ ስሜት መሰማት ይፈጠራል። በዚህ የተነሳ እብጠቱን በምንም አይነት ሁኔታ ወደ ውስጥ ተጭኖ መመለስ ካልተቻለ ሄርኒያው በጡንቻው ቀዳዳ ውስጥ ተቋጥሮ ሲቀር፣ ደም ዝውውር ሲቋረጥ የተለያዩ ምልክቶች ይታዩ ይችላሉ። እነዚህ ምልክቶች ከታዩ በአስቸኳይ ወደ ሆስፒታል መሄድ ያስፈልጋል። በተለይ የህመሙ መጠን በጣም ከፍተኛና ሊታገሱት የማይችሉት ከሆነ፣ የእብጠቱ ቀለም ወደ ቀይ፣ ወይነ ጠጅ ወይም ጥቁር ከተቀየረ፣ ማቅለሸሽና ማስታወክ ካለው፣ ትኩሳት ካለው፣ ጋዝ ወይም የአይነ ምድር መውጣት ያለመቻል ስሜት ካለ፣ በአስቸኳይ ሆስፒታል መሄድ ያስፈልጋል ማለት ነው። በስልጠና ወቅት የሚደረጉ ኪኪንግ ዲፕስታንስ እና ከፍተኛ ኃይል ያላቸው ኪሜ እንቅስቃሴዎች በብሽሽት አካባቢ ያለውን ጫና ስለሚጨምሩ ምልክቶችን፣ ስለሚያባብሱ የኢንጉዊናል ሄርኒያ ምልክት የታየበት ስፖርተኛ ክብደት ከማንሳትና ሆድ ላይ ጫና ከሚፈጥሩ እንቅስቃሴዎች መቆጠብና ወደ ሆስፒታል መሄድ አለበት ማለት ነው። ሁለተኛ ኢምቢሊካል ሄርኒያ እናያለን። ኢምቢሊካል በእንብርት አካባቢ የሚከሰት ሲሆን በሆድ መሃል ላይ የሚፈጠረው የኃይል ግፊት ከጡንቻው አቅም በላይ ሲሆን ይከሰታል። በተለይ ሃይቴንሽን የካታ ስራዎች ላይ በኪሜ ወቅት የሚደረግ ድንገታዊ ስህተታዊ ግፊት፣ እንዲሁም ደግሞ ስህተታዊ ከባድ የሆር ጡንቻ ልምምዶች፣ እንዲሁም በሆድ ላይ የሚሰነዘሩ ጥቃቶችን የመከላከል የትንፋሽ ስልት አለማወቅ፣ ስህተታዊ ከፍተኛ የግርምቶች በእነዚህ ሊፈጠሩ ይችላል። የኢምቢሊካል ሄርኒያ ምልክቶች አንደኛ፣ በእንብርት ላይ ወይም አቅራቢያ የሚወጡ እብጠት። ከእንብርት በታች ወይም በላይ ትንሽ ጉብታዎች እንዲታዩ ወይም እንዲያብጡ ያደርጋል። ሁለተኛ፣ ሲጫኑት የሚጨምር እብጠት እንዲፈጠር ያደርጋል። ክብደት ሲያነሳ፣ ሲያስል፣ ሲያዝን፣ ሲያምጥ፣ ወይም ሆዱ ሲወጥር እብጠቱ በግልጽ ይወጣል። አንዳንድ ጊዜ ኢምቢሊካል ሄርኒያ ያለበት ሰው ሰውነት ሲዝናና ወይም በጀርባ ሲተኛ እብጠቱ ወደ ውስጥ ሊመለስ ወይም ሊጠፋ የሚችልበት አጋጣሚ አለ። ይህም ያዘናጋል። አንዳንድ ጊዜ ግን በስራ ወቅት ወይም ስታጎነብሱ ወይም የሆነ ነገር ልታነሱ ትሉ እየወጣ ያስቸግራል። ይወጋችኋል። እዛው ጋር ይይዛችኋል። እንዳትነሱ እንድታቃስቱ ያደርጋችኋል። ሌላው የመጫንና የመወጠር ስሜት ይሰማቸዋል። በእንብርት አካባቢ የሆነ ነገር እየገፋ እንደሆነ የሚሰማ የጫና ስሜት ይሰማቸዋል። ሌላ ደባሪ ህመም፣ በተለይ ለረጅም ሰዓት ሲቆሙ ወይም አካላዊ እንቅስቃሴ ሲያደርጉ የሚሰማ ዝግ ያለ ህመም፣ የድብር የሚል ህመም እሱ እንዲፈጠር ያደርጋል። አንዳንድ ጊዜ አምቢሊካል ሄርኒያ ሲነኩት የሚሰማ ህመም አለው። እብጠቱ አካባቢ ስትነኩት የመለብለብ ወይም የመቁሰል ስሜት ይሰማቸዋል። በተለይ በካራቴ ልምምድ ወቅት የወር ጡንቻ የሚጠይቁ ቴክኒኮች ስንሰራ እንደ ሲታፕ ወይም እግር ስንሰራ ህመሙ ሊበረታና ሊባባስ ይችላል። ሄርኒያው በጡንቻው ቀዳዳ ውስጥ ተቋጥሮ ወይም ዝውውር ሲቋረጥ የሚታይ አደገኛ ምልክቶች አሉ። አንደኛ ከፍተኛ ህመም፣ በድንገት የሚመጣና የማይታገሱት ህመም ሊከሰት ይችላል። እብጠቱ ወደ ቀይ ወይም ሰማያዊ ወይም ወደ ጥቁር የመቀየር ባህሪ ያሳያል። ከሆድ ህመም ጋር ተያይዞ የሚመጣ የማቅለሸሽና የማስታወክ ስሜት ይፈጠራል። አንዳንድ ጊዜ እብጠቱ እዛው ጠንኩር የመቆየትና መመለስ አለመቻል ይፈጠራል። ስለዚህ ጥንቃቄ ያስፈልጋል። በተለይ አምቢሊካል ሄርኒያ በትልልቅ ሰዎች ላይ በራሱ ጊዜ መዳን ዕድሉ በጣም ዝቅተኛ ነው። ስለዚህ ምልክቶቹ ከታየ ስፖርታዊ እንቅስቃሴዎቻችሁን ቀንሳችሁ የህክምና ባለሙያ በማማከር አስፈላጊውን ህክምና መውሰድ አለባችሁ ማለት ነው። ስለዚህ አሰልጣኞች ጥንቃቄ ሊያደርጉት የሚገባው ነገር ተማሪዎቻቸው ሆዳቸው ላይ ከፍተኛ ጫና ከሚፈጥሩ ልምምዶች በፊት ትክክለኛውን የኮኪዮ አተነፋፈስ ዘዴ እንዲለማመዱ ማድረግ በኋላ እድሜያቸው ሲጨምር የሚመጣ እንደዚህ አይነት በሽታዎችን ለመከላከል ይረዳቸዋል ማለት ነው። ጥሩ ግንዛቤ እንዳገኛችሁ ገምታለሁ። ስለዚህ ስላዳመጣችሁኝ በጣም አመሰግናለሁ። በሚቀጥለው ክፍል ሶስት ፕሮግራም ላይ ሀይታል ሄርኒያ እንመለከታለን። ሀይታል ሄርኒያ ስውር አደጋ ነው። እንደዚህ ግልጽ የሚታይ አይደለም። ትንፋሽን በደረት አፍነን በመያዝ እና ትከሻንን ከፍ በማድረግ የሚታዩ ምልክቶች ናቸው። በሚቀጥለው በሰፊው እንማርበታለን። ስላዳመጣቸው አመሰግናለሁ። ኦስ። በሚቀጥለው ፕሮግራም እንገናኝ። ሰላም።